በሴትነት የሚከብድ ነገር ነው። የምር ሴት ሆናችሁ ያንን ነገር እንትን ማለት አትችሉም እና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 የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለውሳና በዓል ቢያልፍም እንዲሁም ደግሞ ለሕማማቱ በሰላም አደረሳችሁ ለማለት እወዳለሁ። እንግዲህ ሕማማቱን ቢያንስ አንደበታችንን ይዘን እንዲያልፍ እመኛለሁኝ። መቼስ አመት እስከ አመት ብዙ ብለናል። አመት እስከ አመት ብዙ እንላለን። እንደው ይህችን ቀን እንኳን እንቆጠብዬ ነው ማለት ነው አንድ አንደበቴን ያዘልኝ ፈጣሪ ሆይ ተናግሮ ከሚያናገር ሰውረኝ። አሜን በሉ ማለት ነው። ዛሬ እንግዲህ በራሴ ልጆች በመወዳቸው በማከብራቸው ልጆች ነው የመጣሁት፣ የተሰማኝን የመሰለኝን የራሴን ሀሳብ ሰጥቼ እወጣለሁ ማለት ነው። ስለመጣችሁልን በቅድሚያ በጣም ደስ ብሎኛል። የእኔ ምርጥ አራት ህብረት በህብረት የምትውሉ የምትአመሹ የምታድሩ የምትጫወቱ የምታዝናኑን ምርጥ እህትና ወንድሞች ስለመጣችሁ በጣም ደስ ብሎኛል እነሱም ፍቅርዬ ፉፉዬ እና ቡሪካ እንዲሁም ፈቲ ናቸው ማለት ነው በአንድ ላይ እንደዚህ በፍቅር በሰላም በመተሳሰብ ስለመጣችሁልን በጣም ደስ ብሎናል። እኛም ኮሜንታተሮች እንግዲህ ሰላም እንሆናለን፣ እናንተ ሰላም ስትሆኑ እኛም ሰላም እንሆናለን። እናንተ ስትረበሹ ደግሞ እኛም እንረበሻለን፣ እኛም እንከፋፈላለን፣ እኛም እንበታተናለን፣ እኛም እርስ በርሳችን እንያዛለን እና ወሳኙ የእናንተ ነገር ስለሆነ ፍቅር ያሸንፋል። በህብረት ስለመጣችሁልን በጣም ደስ ብሎኛል። እውነት ለመናገር ዛሬ እውነቱን ልንገራችሁና ከፈቲ ምንም አይነት ጥላቻ የለብኝም። በወቅቱ በነበረው ቪዲዮ ላይ እንደ ሰው የራሴን ሀሳብ ያው ተቃራኒ ሀሳብ ከሌለ ፍለፊት የሆነ ሀሳብ ስለማይመጣ ነው ስናገር የነበረው፣ ለስራም እንደሆነ አውቃለሁ። ፈትዬ፣ የኔ ውድ፣ የኔ ጦስ ዶሮ ማለት ነው በጣም እንደምወድሽ አትርሺ። ምርጥ ህቴ፣ በተለይ ባለባበስሽ፣ በእርጋታሽ በጣም ነው መወድሽ። ጎበዝ ልጅ ነሽ፣ በዚሁ ቀጢ ለማለት እወዳለሁ ማለት ነው። በመቀጠል እንግዲህ በትናንትናው እለት ማታ ላይ በፉፉዬ ቤት ቪዲዮ ተለቆ ነበረ። እኔ አጋጣሚ ኢንተርኔት ስላልነበረኝ ዛሬ ጠዋት ነው ያየሁትን ቪዲዮ ማለት ነው። ለማየት ሞክር ያለውኝ እዚህ ጋ አንድም ኮሜንት ካየሁት ላይ አምጥቻለሁ። እንደምታዩት ልጅቷ ታፈቅረዋለች። የኔና ስታሳዝን! በማርያም በፈጠረሽ ፍቅርዬ፣ ወደ ራስሽ ተመለሽ፣ ወደ ሃይማኖትሽ፣ እነሱን ተያቸው የሚል ኮሜንት አንዳንድ እያየሁኝ ነበረ። በዛም ላይ ሀሳቤን መስጠት ስለምፈልግና ስለቪዲዮም ስለ ቪዲዮም ጥቂት ነገር ማለት ስለፈለኩኝ ነው የመጣሁት ማለት ነው። እንግዲህ ከኮሜንቱ ስነሳ በነገራችን ላይ ፍቅር ሲራ አይደለም። የሆነ ጉንፋን አይደለም ወይ በዝንጅብል ወይ በሻይ የምታስወግዱት ነገር አይደለም። ከሌ ከህይወቱ አውጣ ከሌ ከህይወቱ ውጪ ስለተባላችሁ የምትላቀቁበት አይደለም። አንዳንድ ጊዜ ፈራጅ ስንሆን፣ እስኪ እኔ በዛ ቦታ ብሆን ብለን ራሳችንን እንትን ማለት አለብን ማለት ነው። በእርግጠኝነት ብዙዎቻችሁ የፍቅርና የፉፉ ፍቅር ሳትወዱት ቀርታችሁ ሳይሆን ትልቅ ግድግዳ የሃይማኖት ነገር ስላለ ነው። ብዙዎቻችሁ እነሱ እንዲለያዩ ፍላጎት ያላችሁ እንጂ ፉፉን ማንም አይጠላው፣ ፍቅርዬንም ማንም አይጠላትም። በዚህ አስረግጬ ነው የምነግራችሁ። ያው እርስ በርስ ብዙ ባትባባሉ ደስ ስለሚለኝ ነውና ማለት ነው። እሱ ደግሞ በጊዜው እግዚአብሔር በፈቀደ ሰዓት መስመር እንደሚይዝ አምናለሁኝ። እኔ ይሄ የራሴ አስተሳሰብ ነው። የእናንተን በዚህ አይቀጥልም። አራት ነጥብ የምነግራችሁ ነገር በዚህ አይቀጥልም። ግን ደግሞ እኛ እንታገስ በጸሎት እያሰብናቸው እንቀመጥ ብዬ ነው ሀሳቤን መግለጽ የምወደው። ፍቅርዬን እንደምታዩት በጣም ትልቅ ጭንቀት ላይ ናት። ፊቷ የድሮ ፈገግታዋ የለም የድሮ ሳቋ የምትስቀው እኛ ፊት ለማስመሰል ለይምሰል፣ እውነት ለመናገር ማለት ነው። ብዙ ጭንቀቶች አሉባት። ስለዚህ እነዛን ጭንቀቶች ደግሞ ልታስወግድ የምትችለው እግዚአብሔር ሲረዳትና እኛ ከጎኗ ስንቆም ነው። እኛ ወደ ወይን ሰዎቿ፣ እኛ ተመልካቾቿ በጣም ብዙ መጥፎ ቃላት እየተናገርናት። ከውጭ ያለ ተመልካች ብዙ ቢናገራት አይደንቀኝም እኔ እና አንዳንድ ጊዜ መታገስ የሚባል ነገር አለና፣ እስኪ ታገሱ። ታገሱና የምታዩትን ነገር እዩ። በመጨረሻ ውጤት ልትደሰቱም ስለምትችሉ፣ ምነው ባልተናገርኳት፣ ምን ነው እንደዚህ ባላልኳት ልትሉም ስለምትችሉ በትታገሱ መልካም ነው ለማለት ወዳለሁ። ምክንያቱም ሰው በስድብ ስለማይቀየር፣ እኔ በነገራችን ላይ ፍቅርዬን ስሰድቧት በጣም ነው የሚነዝረኝ እውነት ለመናገር ማለት ነው። ፉፉዬንም እንደዛው ምክንያቱም እኔ ሁለቱም እህት ወንድሞች ናቸው። ምንም ያደረጉኝ ነገር የለም። የራሳቸውን ስራ ነው እየሰሩ ያሉት፣ የራሳቸውን ኑሮ ነው እየኖረው ያሉት። በሁለቱም በኩል ያየሁት ክፋትም ሆነ መጥፎ ነገር የለም እስካሁን ድረስ ማለት ነው ቢጣሉም ምንም ቢነጋገሩ ምንም ቢሉ ለቪዲዮ ነው፣ በቃ አለቀ፣ አራት ነጥብ። ስለዚህ ለቪዲዮ እስከሆነ ድረስ ደግሞ ለምንድን ነው ነጣጥለን የምንሰድባቸው የሚለው ነገር ራሴን ይቆረቆረኛል። እሱም ቤት ሲሄድ እሱን የሚሰድብ ሳይ፣ እሷን ቤት ሲሄድ እሷን የሚሰድብ ሳይ፣ እንደ ሰውኛ እንደ ወዳጃቸው እንደ ታላቅ እህታቸው የሚሰማኝ ቅሬታ አለ እና ይሄን ነገር ብታስወግዱ መልካም ነው። ልጅን ከነወደዱ ልጅን ከወደዱ ከነ ንፍት ከነ ለሀጩ ይባላል እና ከወደዳችሁ ካላቸው ጉርደት ጭምር ነው መሆን ያለበት። ጉድለታቸውን እያነሳችሁ ሁልጊዜ በጉድለታቸው ውስጥ እየገባችሁ የሚሰብር ቃላት የምትናገሯቸው ከሆነ ግን ወዳቸው አለው ብትሉ ለእኔ አይዋጥልኝም። እና ስትወዷቸው ከነስተታቸው፣ የሰው ልጅ ማንኛውን ሰው ከነስተቱ ወዳችሁት ስህተቱን እንዲያርም ነው እድልና መንገድ መስጠት ያለባችሁ ማለት ነው። ስለዚህ አሁን እች እህታችን ክፉ አይደለም የተናገረችው፣ ግን ደግሞ እንደ አነጋገሯ ፈቲ ፉፉን ስለምታፈቅረው አንቺ ከህይወታቸው ውጪ ነው እያለች ያለችው የፉፉን ልብ አውቀሻል የፉፉን ልብ ታውቂያለሽ አሁን ይህን ኮሜንት የጻፍሽውን እህታችንን ነው የመጠየቅን ፈልገው ለምን እንደሷም ሌሎችም የጻፉ ስላሉ የፉፉ ምርጫ ማናት ገባችሁ አንድ ወገን ብቻ አይደለም ማሰብ ያለባችሁ ፈቲ ትናንት ነው የመጣችው እንደ ፍቅርና እንደ ፉፉ ያሳለፈችው ነገር የለም ከነሱ ጋራ ፉፉ ለፍቅር ምን መስዋዕት እንደከፈልላት ፍቅር ለፉፉ ምን መስዋዕት እንደከፈለችለት ምንም የምናውቀው ታሪክ የለም ገባችሁ ፍቅር ሲባል ዝም ብሎ ዘሎ የሚመጣ ነገር አይደለም። እንኳን እንደነሱ ተቃራኒ ሃይማኖት ይዛችሁ ቀርቶ በአንድ ሃይማኖት እንኳን ሆናችሁ በውስጣችሁ ብዙ የሚመጣ መፋለስ አለ። በቤተሰብ ሊሆን ይችላል፣ በጓደኛ ልጆች፣ በጎረቤት፣ በሀገር፣ በተለያዩ ቦታ ሊሆን ይችላል። እና እነሱ እያሳለፉት ያሉትን ነገር እኛ አናቅም። ገባችሁ? እኛ የምናየው ቪዲዮ ላይ ያለችዋን ነገር ብቻ ነው። ሪል ህይወታቸው ላይ ያለውን ነገር ስለማናቅ ዝም ብንል መልካም ነው። ፈቲ ደግሞ የእውነት ለመናገር አሁንም ወይ ለቪዲዮ አሁንም ደግሞ ሌላ የሚያስጨንቃት ነገር ሆኖ እንጂ ፉፉን በምንም ተአምር ቢሆን ታፈቅረዋለች ብዬኔ አላስብም። የፈለገ ተአምር ቢሆን ማለት ነው። ምክንያቱም ታውቃለች። ህይወታቸውን እያወቀች እንደዚህ አይነት ነገር ውስጥ ከገባች ለእኔ ምን ብዬ እንደምነግራቸው አላውቅም። ከባድ ነው። የሚዲያ ሰው ናት ምናምን እስካሁን ድረስ ስላለው ህይወቱ አናውቅም። ስለዚህ አንዳንዴ የሆነ ነገር ስንፈርድ በጭፍን ሳይሆን ራሳችንን ጠይቀን ማለት ይሄ ነገር ያስኬዳል ወይ የሚለውን ነገር ነው። እንትን ብላችሁ ማሰብ ያለባቸው እንደ ቀላል ነገር ከሱ ህይወት ውጭ፣ ከሷ ህይወት ውጭ ብለናቸው የሚወጡበት መንገድ አይደለም፣ እነዚህ ልጆች ማለት ነው። ስለዚህ አንዳንዴ ኮሜንት ላይ የምንጽፈውን ነገር ለራሳችን ለራሳችን ነገ ዛሬ ምንጽፍ ያለው ብለን ነገ የሚጠይቅ የምንጠየቅበት በአይምሯችን ውስጥ ጥያቄ የሚፈጥር ነገር ባናደርግ መልካም ነው። በቃ ግዴታ ጭንቀት ፍቅር ብቻ አይደለም። በነገራችን ላይ በሰው ልጅ ላይ ብዙ ነገሮች ይኖራሉ፣ ብዙ ጭንቀቶች ይፈጠራሉ። እኛ ፈልገን የሚሆን ሳንፈልግ የምናመጣቸው ጭንቀቶች አሉ በህይወታችን ላይ ገባችሁ። ስለዚህ ያንን አስቡ እንጂ ግዴታ ፉፉ ላይ ብቻ። አሁን ሌላ ታሪክ ሊፈጠር ነው አሁን በዚህ አካሄዳችሁ። ሌላ ታሪክ እንደገና ሌላ ፍቅር ላይ ሌላ ጥላቻ ሊፈጠር ነው። ምክንያቱም ፈቲ እውነት ፉፉን አፍቅራው ከሆነ ፍቅር አንደኛ ያለ ሃይማኖቶች ነው የገባሹ። ሁለተኛ ደግሞ ትተሹ ስልሄድ ውጪ አይነት ነገር ይመጣል። ከዛ ፍቅር እየሌ ሌላ ጫና ይፈጠራል በኦዲየንስ እንትን ማለት ነው። ኦዲየንስ ደግሞ ታውቃላችሁ ያየውን ነው ይዞ የሚከተለው። ሲጣሉ ካየ አንዱን ደስ ያለውን ይሰድባል፣ ሲወዳጁ ካየ ደስ ያለውን ያሞግሳል። እንደዚ አይነት ነገር ነው የኦዲየንስ ባህሪ። ስለዚህ እንደገና ፍቅርዬን ሌላ እንትን ውስጥ የሚያስገባ ነገር ባጽፉላት ደስ ይለኛል ማለት ነው። በተለይ እኛ የኦርቶዶክሳዊ ልጆች ከእንደዚህ አይነት ነገር ብንቆጠብ ፈተናዋን እንድታልፍ ብቻ አስቲን ጸልይላት። ማለት አንዳንድ ጊዜ እያወቅን እንኳን የምናልፋቸው ነገሮች መኖር አለባቸው። ገባችሁ? ስለዚህ በቃ ሌላ ፈተና ባንሆንባት ደስ ይለኛል። ፍቅርዬን ይልልት። በጣም ደግሞ ትናንትና አምሮባታል። እኔ ምን አውቃለሁ፣ ወይ በየቀኑ የኔ አይን እየተቀያየረብኝ ነው ወይ ደግሞ እሷ እያመረባት እየመጣ ነው አላውቅም። ከዓይን ያውጣሽ ብያለሁ የእኔ ቆንጆ። ለማንኛውም ስትኮሳትር እራሱ እንዴት እንደሚያምርባት ምር ሰው ተኮሳትሮ እንዴት ፊቱ ያምራል። ተኮሳትረ ግንባሯን ት ቁጥር ብሎ ስታወራ በተፈጥሮ እኔ ምራ ሰው እንደዛ ፊቴ እያወራኋችሁ እራሱ ተኮሳትሮ ያስደነግጣል። ያን ገባችሁ። እኔ እኮ በቁም ነገር ነው። ወይ ሳኩበታ ያልኩ ነው የማወራው። ግን ፊቴ ኩስትር ያለ የሆነ ሰዓት ላይ እና ልክ እሷ መሀል እያወራች ኩስትር የሚል ባህር ያለው ፊትዋ ላይ ግን እንዴት እንደምታምር ተኮሳት ራራሱ ማለት ነው። ኔ ውድ ከክፉ ነገር ሁሉ ይጠብቅሽ። ሌላው የረሳሁት ነገር ቢኖር ፍቅርዬ በቻናልሽ እንግዲህ ለኦሳአና ብዙዎች ከፍቶናል። ምክንያቱም ያው ኦሳአና ዕለት ስንጠብቅ የነበረው አንቺ መንፈሳዊ ኦሳአና ቤተክርስቲያን ሄድሽ አንድ ነገር ታሳይናለሽ የሚል ነበረ። ያ ነገር ባለመኖሩ ያ ብዙዎች ቁጣን እንትን ብለው ብሻል። ስለዚህ በዚህ ሰሞን ደግሞ ህማማት ነው ቢያንስ አርብ የስቅለት ለት የቤተ ክርስቲያን ፕሮግራም እንድታሳየን ስል በህትነት እጠይቅሻለሁ ቆንጆ ማለት ነው። ምክንያቱም አንዳንዴ ለራሳችን ጊዜ መስጠት አለብን። አቃለው ትምህርት ያጨናንቅሻል፣ አቃለው የቤት ጣጣ፣ አቃለ የቤት የራስሽ ሕይወት ብዙ ነገሮች እንዳለብሽ አቃለው። ግን ደግሞ አንዳንዴ ነገሮችን መንቆጣት የምንችለው በእግዚአብሔር ቤት ነው። በቃ ማለት ቪዲዮ አልሰራሽ ማለት ቤተክርስቲያን አትጅ ማለት አይደለም። በነገራችን ላይ ማለት ነው፣ ግን ደግሞ የሜሽ ኦዲንስ ይናፍቃል ያንን በአንቺ ቻናል ውስጥ ለማየት እና በተቻለ መጠን የጸሎት በዚህ ሰሞን እንደውም ሶስት አራ ቪዲዮ በቀን በቀን መስራት ትችያለሽ። ለምን የአስር ደቂቃ ቪዲዮ አይሆንም? ከነገ ወዲያ የጸሎት ሐሙስ ቀን ቤትሽ ንፍሮ ቀቀለሽ ምናምን ምናምን በቃ ባህላችን የሚያሳይ ነገር አርብ ደግሞ ስቅለቱን ቤተክርስቲያን ሄደሽ ስግደቱን ለምን አስር ደቂቃ ትሆንም፣ እንደነገርሽ እንዲረዝምብንም አይደለም ግዴታ አርዝመሽ ትጨናንቀሽም አይደለም። በእጅሽ ሰልፍ ይዘሽ ሌላ ካሜራማን ምንም አያስፈልግሽም። በእጅሽ ሰልፊ ይዘሽ ስልክሽን ይዘሽ ለእኛ ለምንናፍቀው ስደት ላለ ነው፣ ለኦርቶዶክሳውያን እህቶችሽ እንድታቀርብልን ስለጠይቃለሁኝ። አርብ ደግሞ የዋዜማ ድባቡን ትቅለቱን፣ ቅዳሜ ደግሞ የበዓል ዋዜማ ዶሮ ለዶሮ ሽንኩርት ስትልጭልን ምናምን ምናምን ያሉትን ነገሮች እና እሁድ ደግሞ ትንሣኤውን በቤትሽ ፏ አድርገሽ አንድ ቪዲዮ በዩቲዩብ ቲክታክ ላይ ላይቭ እንድትመጭልን እንፈልጋለን። በተለይ ማታ ቲክታክ ላይ ፕሊስ፣ ፕሊስ፣ ፕሊስ። የኔ ቆንጆ ትንሿ እህቴ ይደርስሻል ቪዲዮ አውቃለሁኝ። እምቢ ካልሽ ደግሞ በወጥ መጥቼ ነው የምገርፍሽ። እሺ ሰምተሻል? ያለ ማንኛውም በጣም እንደምወዳችሁ አትርሶ። ቪዲዮ አረዘምኩባችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ፍቅር እየጋርሱልኝ። ይህን ቪዲዮ ወዳችኋለሁ። መልካም ጊዜ። ቻውቻው።